ምራቅ መዋጥ ጾም እንደማፍረስ ይቆጠራሉኝ ሰዓት ወይም በቅዳሴ ሰዓት ስለተቸገርኩ ነው እባካችሁ መልሱልኝ ብለዋል የጾምን ትርጉም ካለማወቅ ይጀምራል ይሄ ጾም ማለት መከልከል ማለት ነው ምንድን ነው የሚከለከለው ወደ አፍ የሚገባ ማንኛውም ነገር ማለት ነው ምራቄ ምድረ ስራኤል ናት በዚያች መድኃኒትን አደረገ ምንድናት መድኃኒት መስቀል ነው መስቀል መስቀል ላይ የፈሰሰው ደም ዓለምን ስለፈወሰ መድኃኒት መስቀልን በቀራንዮ ተከለ። ነፍሴ ሆይ ነፍሴ የጾምን ትርጉም ካለማወቅ ይጀምራል። ጾም ማለት መከልከል ማለት ነው። ምንድነው የሚከለከለው? ወደ አፍ የሚገባ ማንኛውም ነገር ማለት ነው። ምራቄት ነው ያለው ሰውነት ውስጥ ያለው ማለት ነው። ሰውነት ውስጥ ያለውን ነገር እንደውም በተቀደሰው ቦታ መትፋት ነው። በተቃራኒ ቤተክርስቲያን የምትከለከለው ምራቅ ጢቅ ማለት ምራቅ መትፋት ትከለክላለች። ቤተክርስቲያን ምራቅ አሁን ዋጡም ትፉም አትልም። ሰውነት ውስጥ ነው ያለው አንተ አሁን እንድታስበው አይደለም። አሁን ልክ የእኛ ደግሞ ጭንቅላት የሆነ ነገር ካሰብክ በዛ ባሰብከው ሰዓት ያ ነገር ይመጣል። አያ አሁን ችግር የለውም። ዋጡ ካልክ ልክ ምራቁን ሁልጊዜ ይመጣል። ቅዳሴ ሳስቀድስ እንዳለው ማለት ነው። እና የጊልቲነት የኃጢአትነት ስሜት ይሰማል ሰው። ይሄ ትምህርት የላትም። ምራቅ በቤተ መቅደስ ውስጥ በቤተ ክርስቲያን ውስጥ ጥቅ ማለት መጥፋት ክልክል ነው ነው የምትለው ክልክል ነው ማለት ያዘው እያለች ነው አይደለ? ስለዚህ አንተ ውስጥ ያለውን ነገር ባዕድ ያልሆነ ከሊከ ከውጭ ያልመጣ ነገርን ጾም ያሸራል ብሎ ማሰብ እንደውም ይሄ የፈሪሳዊነት አስተሳሰብ አለ፣ አንዳንድ ጊዜ ማለት ነው። የፈሪሳዊነት አስተሳሰብ ምን ማለት ነው? የማቴዎስ ወንጌል ምዕራፍ 23 ላይ ቦልድ ሆኖ መታየት፣ ጥቃቅኗን ነገር አግዝፎ ማየት፣ ራስን ከፍ ከፍ ማድረግ፣ ከእግዚአብሔር ሕግና ስርዓት ውጭ ራስን ማግዘፍ ማለት ነው። አንዳንድ ጊዜ ደግሞ ስርዓት ላይ ብቻ ትኩረት ማድረግ፣ በቃ ስርዓቷን እያንዳንዷን ስፈጽማት ነው እግዚአብሔር የሚመረኝ ብሎ ማሰብ። ለምሳሌው ካህኑ ሶስት ስገድ ይለዋል። እንዴት ሶስት ሰላሳ ሶስት ነው እንጂ መስገድ ያለብኝ። አየህ፣ አብዝቶ ሲሰግድን የሚድን የሚመስለው ሰው አለ። እሱ በጣም አደገኛ ነው። ስለዚህ እንደዚህ አይነት ነገር የለም እና ከዚህ ጋር በተያዘው ከጾም ጋር ለምሳሌ ጓደኛህ የሆነ ሆቴል ትገቡና እሱ አይጾም መብቶ ነው አለመጾም። ልታስገድደው አትችልም አይደለ? ምግብ ሲያዝ እሱ የፍስግ ምግብ ያዘ። እኔ አጠገቦ እንዳትበላ ምናምን፣ አንዳንድ ሰዎች ይሸተኛል፣ እንደዚህ ያደርገኛል። በጣም ምግብ ቤቱን በሙሉ ሊረቡሽ ይችላል። በጣም ከባድ እሱ ይዘዝ በአንድ ማዕድ ላይ አብራችሁ አትበሉም እንጂ በአንድ ጠረጴዛ ላይ ብትበሉ ምንድነው ከባድነቱ? በእርግጥ መጠንቀቅ አለብህ። በጣም ጥንቃቄ ማድረግ አለብህ። እሱ እዚህ ጠረጴዛ ላይ፣ አንተ እዚህ ጠረጴዛ ላይ አንተ ሽሮ እየበላ እሱ እዚህ ጋር ስጋ ቢበላ በጣም ከባድ የተፈጠረ ነገር በስራ ይሆናል የተገናኘው። ከዛ ሰው ጋር ሌላ የሚያገናኝ ነገር አይኖርም ወይ በሆነ ነገር ይሆናል። ግን መብቱ ነው ያን ማድረጉ። ክርስቲያን ነው? አዎ ክርስቲያን ነው። አንቀ አስገድደ ጾም አትለ ግንኙነት ላይ ግን ታሰምራለህ የራስህን ማለት ነው ሰውየውን ደግሞ በፍቅር ማምጣትም ስለሚቻል እየበላችሁ እኮ አንተ የጾም ምግብ እየበላ እሱ የፍስግ እየበላ ግን ልትነግረው ትችላለህ ይጠቅማል አሁን በልተህ ይህንን ብሎ የሚጠቅም በስለ ጾሙ ማስረዳት ትችላለህ እንዲጾም ማድረግ ይቻላል ግን ብድግ ብለህ እዛ ጋር ተቀመጥ እኔ ጋር እንዳትነካኝ ምናምን ካልከው በጣም ከባድ ነው ይሄ በቃ አስተናጋጁን ሁሉ የሚረብሹ ሰዎች አሉ እንዴት እዚህ ቤት በጾሙ ሆኖ እንትን ይሰራል ንግድ ቤት እኮ ነው እሱ ነው ነጋዴ ነው ሰውዬው። ይሄን ደግሞ እንደዚህ ጨዋ አይደለም። ይሄ ፈሪሳዊነት ነው። ጀምር ማለት ነው ምራቅ አልውጥም እዚህ ውስጥ ነው፣ እና ሰው አልጨብጥም እንዲሸተኝ አልፈልግም አላይም አይነት ነገር፣ ይሄ በጣም ከባድ ነው። የማቴዎስ ወንጌል ምዕራፍ ስድስት ላይ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሲናገር ስትጾሙ አለ። አሁን መጽሐፍ ቅዱስ ምን ይላሉ? አንዳንድ መምህራን ጾም ያስፈልጋል አያስፈልግን የሚለውን ጥያቄ ዘሎታል ይላሉ ያስፈልጋል አያስፈልግም ያስፈልጋልምም፣ አያስፈልግምም አላለም። የጀመረው ከፕሮሰሱ ነው። ስትጾሙ ብሎ የጀመረው እንደሚያስፈልግ አረጋግጦው አው ስትጾሙ ካለ አለ ማለት ነው። ስትጾሙ እንደ ግብዞች አትጠውልጉ። ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉ። መታየት ይፈልጋሉ ማለት ነው። አጠገብ መጥቶ አንድ ሰው ምራቁን ከተፋ ጾመኛ መስሎ መታየት ይፈልግ የጾመ ነው እንድትለው ይፈልጋል ማለት ነው። ሊታዩ ፊታቸውን ያጠፋሉ። እውነት እላቸዋለሁ ዋጋቸውን ተቀብለዋልና፣ አንተ ግን ስትጾም በስውር ላለው አባትህ እንጂ እንደ ጦመኛ ለሰዎች እንዳትታይ፣ ራስን ተቀባ፣ ፊትን ታጠብ። በስውር የሚያይ አባትህ በግልጥ ይከፍላል። ይህ ተሪዮ የለም በጾም ወቅት ማለት ነው። ስለዚህ ምራቅ ሰውነታችን ውስጥ ያለ ነው። ዋጥነውም ተፋነውም ከጾም ጋር የሚገናኝ ምንም ነገር የለውም የሚል ምላሽ ነው። ሕያውነቱ ምግባሩ ናት እና ነቢያቱ ብዙ አባቶች የጌታን የስጋው የቀን ሲፈልጉት በመከራ ፈልገውታል። በጾም ከጸለዩት ከፈለጉት ውስጥ ለምሳሌ ነብዩ ዳዊትን ብናይ ነብዩ ዳዊት እንዲህ ብሎ ነበረ። መዝሙር 42 ቁጥር 3 ላይ ፈኑ ብርሃነ ወጽድቀከ ብሎ ተናግሮ ነበር። አቤቱ ብርሃንና ጽድቅህን ላክልን፣ ብርሃንን ጽድቅን ላክልን። ለምን እነሱም ብርሃን ነበሩ። የእግዚአብሔር መንፈስ ቅዱስ ብርሃን በእነሱ ላይ ያበራ ነበር። እነ ሙሴም አብርተው ነበር። የሆነ ሆኖ ግን የነሱ ብርሃን ከሲኦል ያወጣ ስላልቻለ ብርሃንና ጽድቅ ህላክልን ይሉ ነበር። ፈኑ ብርሃነከ ወጽድቀከ ብርሃንን ጽድቅ ህላክልን ብርሃነከ ወልድ ህላክልን ወጽድቀከ መንፈስ ቅዱስ ህላክልን ብርሃነከ ሐዋርያት ህላክልን ወጽድቀከ ሰባርዲት ህላክልን ብርሃነከ ስጋህን ስጠን ወጽድቀከ ደምህን ስጠን እያሉ ፈልገውታል። ብርሃነከ መስቀልን ወጽድቀከ ስጋህን ደምህን ስጠን እያሉ ብርሃነ ከካይናትን ወጽድቀ ከዲያቆናትን እያሉ ፈልገውታል። ላክልን እማንቴ ይምርሐኒ ወይስዳኒ ውስተ ደብረ መቅደስከ። እነዚህ ነገሮች መርተው ብርሃንህ ጽድቅ የተባሉት እነዚህ መርተው ከተቀደሰው መቅደስ እንዲያገቡኝ እነዚህን ግለጥልኝ ብሏል ነብዩ ዳዊት። እነዚህ ብርሃን አንተ፣ ጽድቅ መንፈስ ቅዱስ፣ ብርሃን ሁሉም ለእያንዳንዱ ይሰራል። ብርሃን ወልድ ስለተባለ መንፈስ ቅዱስ ብርሃን አይደለም ማለት ግን አይደለም። ብርሃን መንፈስ ቅዱስንም ይሆናል። እነዚህ ላክልኝ እማንቲ ምራሃኒ እነዚህ መርተው መንግስተ ሰማያት ያስገቡኝ። ስለዚህ መንግስተ ሰማያት እንድገባ አተቀደሰው መቅደስ እንድገባ እነዚህ ላክልኝ እያለ ሲመኝ ነበር። በሌላ በኩል ደግሞ መዝሙር 120 ቁጥር አንድ ላይ ምን ብሎ ነበር ነብዩ ዳዊት? አንሳይኩ አይንተ የመንገለ አድባር አይኖቼን ወደ ተራራ አነሳሁ። ማይቴ ይምጻ ረዴቴ ረዴቴ ከየት ይምጣ? ይላል ይጠይቃል። አይኖቼን ወደ ተራራ አነሳሁ ማለት ምንድን ነው? ተራሮች ነቢያት ናቸው። ነቢያት ከሲኦል ሊያወጡኛል ብዬ ተስፋ አደረግኳቸው። ነገር ግን እነሱም ያዳም በደል ስለነበረባቸው ሊያወጡኝ አልቻሉም። እረዴቴ ከወዴት ይምጣ ይላል። እረዴቴ የሰማም እግዚአብሔር ይቆይና መልስ ሲያገኝ ብዙ አባቶች የጨነቀ ሰው ወደ ላይ ወደ ላይ ያለ ተጨንቆ እጁን ከወገቡ ላይ አሳርፎ በጭንቀት ሰማይ ሰማይ ጣራ ጣራ እንዲያይ የታመመ ሰው አልጋ ላይ ሆኖ ጣራ ጣራ እንዲመለከት ወደ ላይ እያንጋጠጡ ፈልገዋል። ነቢያቱን ተስፋ አድርገው ነበረ። ነቢያቱ ግን የአዳም በደል ስለነበረባቸው እነሱም ከሲኦል አልወጡም። እነሱም ሲኦል ይገባሉ። ምንም እንኳን ሲኦል ውስጥ ነው መከራው ባያገኛቸው፣ ለምን ነፍሶ ሙስሰለ ጻድቃን ውስጥ ሄደ እግዚአብሔር ይላል ሰሎሞን። የጻድቃን ነፍሳቸው በእግዚአብሔር እጅ ናት። የእግዚአብሔር እጅ እንዳጎበር ከለላ ሲኦል ውስጥ ነቢያቱ ሳይቃጠሉ እንዲኖሩ ታደርጋቸው ነበረ። የሆነ ሆኖ ግን ከሲኦል መውጣት ይፈልጋሉ እና ነቢያቱ ማውጣት ስላልቻሉ ወደ ተራሮች ተመለከትኩ፣ ግን ልወጣ አልቻልኩም። ስለዚህ ረዴቴ ከወዴት ይምጣ ሲል ረዴቴ እስመ እግዚአብሔር ማን፣ በእግዚአብሔር ረዴቴ ከእግዚአብሔር ወልድ ከኢየሱስ ክርስቶስ ነው። ረዴተ ስጋ ረዴተ ነፍስ ያገኘሁት ማለት ሲኦል ከሲኦል ወጥቼ በመንግስተ ሰማያት በገነት ለመኖር እውነተኛውን ረዴት ያገኘሁት በማን ነው? በኢየሱስ ክርስቶስ በእግዚአብሔር ወልድ ነው። ረዴቴ በእግዚአብሔር ኢየሱስ ክርስቶስ እግዚአብሔር ነው የምንለው ለዚህ ነው። ተራሮችን ተስፋ አድርገን አደረኩ ግን ረዴት አላገኘውም። ማለት እውነተኛ ድህነት አላገኘውም። ረዴቴ ከእግዚአብሔር ዘንድ ነው። ኢየሱስ ክርስቶስ ብቻ ከሲኦል አውጥተዋል። ለመጀመሪያ ጊዜ በአዳም በደል ምክንያት የተዘረጋውን የተጋረደውን የኃጢአት የጨለማ መጋረጃ ገፎ ብርሃንን ያበራልን ኢየሱስ ክርስቶስ ነው እና ካወዴት ይምጣልኝ ያለው ለም አባ ጊዮርጊስ ዘጋስጫ በሐሙስ የአርጋኖን መጽሐፉ ላይ ይሄን ገልጾታል። ዳዊት ከነቢያት ድህነትን አገኛለሁ መስሎት ተመኝቶ ነበር ተራሮችን ተመኝቶ ነበር ነገር ግን ከነሱ ሊያገኝ አልቻለም ከነሱ ሊያገኝ ስላልቻለ ረዴቴ ከወዴት ይምጣ ብሎ ነበር ረዴቴ ከወዴት ይምጣ አለ ረዴቴ ከእግዚአብሔር ዘንድ ነው ማለቱ አንቺ እግዚአብሔርን ወልደሽ ድህነትን ካልሰጠሽኝ በስተቀር ነቢያቱ የነቢያቱ መከራ ከሲኦል አላወጣኝም ስለዚህ እያለ ይማጸንሻል እያለ በሐሙስ የአርጋኖን መጽሐፉ ላይ ነግሯታል እንደው እመቤታችን አንቺ ሳትወለጅ ምንድህነት ተደርጓል? ሁሉም ለፍተዋል፣ ግን በማን ድህነት ተገኘ? ረዴት ከአንቺ ብቻ ነው የምንወድሽም ስለዚህ ነው ይላታል። ስለዚህ ነው እና ነቢያቱ ለፍተዋል። በዚህ በመዝሙር መቶ ሃያ ሁለት ቁጥር አንድ ላይም እንዲህ ብሏል ነብዩ ዳዊት። አቤት ከአንቃይዶን አይንተነ ውስተሰማይ ሰማይ፣ አቤቱ አይኖቻችን ወደና ወደ አንተ እናነሳለን። አይኖቻችን ወደ አንተና እናነሳለን። በዚሁ አጋጣሚ ኦርቶዶክሳውያን ተጎንብሰን አይናችንን ጨፍነን አንጸልይም። ለምን ወደ አንተ አይናችን እናነሳለን ነው ያለ ነብዩ ዳዊት። ስለዚህ አይናችን ወደ አንተ እናነሳለን። አቤት አንቃይድ ሆነ ወደ አንተ እናንጋጥታለን። ከመ አዕይንተ አግብርት ውስጥ ተዳጋይ ሲሆን የባሪያዎችና የሎሌዎች አይን ወደ ጌቶቻቸው እንደሆነ፣ ወከማይን አመት ውስጥ ውስጥ እደ እግዝእታ የገረድ አይን ወደ እመቤቷ እንደሆነ ልክ እንደዚህ አይኖቻችን ወደ እግዚአብሔር እናንጋጥጣለን። እስካመ ይሳሃለን ይቅር እስከሚለን ድረስ አይኖቻችን ወደ እግዚአብሔር እናነሳለን። በተስፋ ሲጠባበቁት አይናቸውን እያንጋጠጡ እያለቀሱ፣ ህሊናቸውን ወደሱ ሰቅለው ሲፈልጉት ኑረዋል። ለዚህ ነው ቅዱስ ጴጥሮስ ይህቲ መድኃኒት እየተመኙ እየጸለዩ ኑረዋል። አንሳ ኃይለከ ወና አድነን አቤቱ ኃይልህን አንሳ አድነን እያሉ ደግሞ አብን ኃይል ወልድን ላክልን እኑ ዴከ ማርያም በሌላ በኩል ነብዩ ዳዊት ደግሞ እንደዚሁ ብሏል። አቤቱ ክንድህን ከሰማይ ላክልን። ክንድ ኢየሱስ ክርስቶስ ነው። ክንድ የራቀውን ያቀርባል። ኢየሱስ ክርስቶስ ርቆ የነበረውን አዳም አብ ርቆ የነበረውን አዳም ወደሱ ያቀርበው በኢየሱስ ክርስቶስ አማካኝነት ነው። ኢየሱስ ክርስቶስ አዳምን ወደ አብ አቀረበ ስንል ግን ከአብ ጋር አነሰ ማለታችን ወይም አማላጅ ሆነ ማለታችን አይደለም። ወደ አብ አቀረበው ማለት ወደሱ አቀረበው ማለታችን ነው። ለምን? አብ ወልድ መንፈስ ቅዱስ አንዲት መለኮት አንዲት አምላክነት ስላለቻቸው ነው። ስለዚህ ወደ ወልድ መቅረብ ወደ ወልድ መቅረብ ነው። ክንድ ላክልኝ ይለዋል። በክንድ ጠላት ይደቅበታል። እግዚአብሔር አብ የአዳምን ጠላት፣ የዓለምን ጠላት፣ የራሱ የእግዚአብሔር ጠላት የሆነውን ዲያብሎስን እዱ መዝራይቱ በሚባል በኢየሱስ ክርስቶስ አድቅቆታል። በእጅ የቀረበን እንዲያርቁበት ቅርብ የነበሩ ከሰው ልጆች ተቆራኝተው የነበሩትን አጋንንት በኢየሱስ ክርስቶስ አማካኝነት አሰድዷቸዋል። እጅ የተባለው ለዚህ ነው። እጅ ከትከሻ ሳይነጠል የወደቀን እንደሚያነሳ ክብር ይግባውና እና መድኃኒ ያለም ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ሳይነጠል ወደዚች ምድር መጥቶ የወደቀውን አዳም አንስቷል። ከአባቱ አልተለየም። ለዚህ ነው ነቢዩ እንባቆም በምዕራፍ ሁለት ላይ ትንቢተ እንባቆም ምዕራፍ ሁለት ላይ ከደነ ሰማያተ ስኑ ወመላ ምድረ ስባት ይሁ ይላል ሰማዩ ከደነ ሰማያተ ስነ ውበቱ ሰማይን ሞላ ወመልአ ምድረ ስብሐቲሁ ክብር ምድርን ከደረ። ከደነ ሰማያተ ስነ ውበቱ የሚለው ከአባቱ ጋር በክብር ስለነበረ ነው። ወመልአ ምድረ ስብሐቲሁ ከዚህ ደሞ ከመቤታችን ጋር ደግሞ አለ። መላእክቱ የሚያስደንቃቸው ይሄ ነው። ከመቤታችን ጭን ላይ ሆኖ ሲያዩት አምላካችን አይደለም እንዴ ብለው ሰማይ ላይ ሲሄዱ ደግሞ አግኝተውታል። ወሰላም በምድር ስምረቱ ወሰላም ስብሐት ለእግዚአብሔር በሰማያት አሉ። ዮሐንስ አፈወርቅ እንደገለጸው በሃይማኖተ አበው ላይ። ሰማይ ላይ ከአባቱ እቅፍ ጋር ቢያገኙት ስብሐት ለእግዚአብሔር በሰማያት አሉ። እንደገና ተመልሰው ሲመጡ ከእመቤታችን እቅፍ ላይ ሲያገኙት ደግሞ ወሰላም በምድር ስምረቱ ለሰብእ አሉ። ስለዚህ ክንድ ከትከሻ ሳይነጠል የወደቀ እንደሚያነሳ ከአባቱ ክብር ሳይለይ የወደቀውን አዳም አንስቷል። ለዚህ ነው ክንድ ህላክልን ፈኑዴ ከማርያም እያለ ነቢዩ ዳዊት ክንድ ህላክ እያለ ሲመኘ ነበረው። ከዚህ በተጨማሪ ክንድ ከክንድና ከትከሻ ማን ቀድሞ ተፈጠረ አይባልም። ትከሻ ባለበት ዘመን ሁሉ ክንድ አለ። ክንድ ወደታት ወርዶ ስለመጣ የወደቀ ስላነሳ ትከሻ ይቀድመዋል፣ ይበልጠዋል አይባልም። ኢየሱስ ክርስቶስ ወደዚህ ምድር ስለመጣ አባቱ አብ ቀድመዋል አይባልም። ሁለቱም እኩል ናቸው። ማን ቀድሞ ተገኘም አይባልም። እሱ ወደዚህ ምድር ስለመጣ ደግሞ ከአባቱ ያነሳልም አይባልም። የአባቱ ክብር የሱ ክብር ነው። ስለዚህ ነቢያት የፈለጓት መድኃኒት ይሄ ነው። በጸሎት ፈልገዋል። ብዙዎች አባቶቻችን እነ ኢሳይያስም ሌሎችም ፈልገውታል። ከዚህ ቀጥለን ስናይ በጾም ፈልገውታል። በጾም ይሄ ጾም የእግዚአብሔር መፈለጊያ መሳሪያ ነው። በጾም መምን የኃጢአት ምንጭ እንደሆነ ሁሉ ጾም ደግሞ የጽድቅ ምንጭ ነው። የሚበላ ሰው የሚበላው እንጀራ ወደ ደምነት ይቀየራል። ያ ደም፣ ደም ሲበዛ ደግሞ ይገነፍላል። አውጡኝ አውጡኝ ይላል ሰው እሳትነቱ የሚበዛበት በእሳትነት ባህሪው ዝሙት የሚገነፍልበት መብል መጠጥ በጾምና በጸሎት ሳይገስዝ ዝም እየተከማቸ ከመቀመጡ የተነሳ ነው። አንድ ሰው ድመትን በሆዱ ውስጥ ወይም በሸሚዙ ወይም በጃኬቱ ውስጥ ቋጥሮ ቢይዝ ያቺ ድመት ሰውነቱን ትሟጭረዋለች፣ አውጣኝ አውጣኝ እያለችም ትጮኸበታለች። ልክ እንደዚህ መብል መጠጥ በጾም በስግደት በጸሎት ሳይቀጣ በሆዱ ውስጥ ከመቀመጡ የተነሳ ዝሙት ስሩ ስሩ እያለ ያሰቃያል። ለዚህ ነው በዚህ በኖህ ዘመን የነበሩ ሰዎች ያለ መጠን የተቀን በዘፈንና በጭፈራ የሆኑ የጠጡ ስለነበረ ዝሙታቸው ከመጠን በላይ ገንፍሎ ስለወጣ ራቁታቸውን እየዞሩ ይዘፍኑ ነበረ። በመጽሐፈ ቀሌምንጦስ ምዕራፍ ሁለት ላይ ተገልጿል። ምን ተገልጾ መዝፈን አልበቃቸው ቢል ራቁታቸውን መዝፈን የጀመሩት የመብል የመጠጥ መገንፈል። ጾም ደግሞ እንደዚሁ የእግዚአብሔር ማደሪያ ለመሆን። የጥበብ ምንጭ ለመሆን ጥቅም አለ። ነቢያቱ እየጾሙ ነው እግዚአብሔርን የፈለጉት። በዚህ ዘመን ትውልዱ ክፉ ልምድ የያዘው እግዚአብሔር ምን ሰራ እንጂ ምን በላ አይልም ይላል። አዳምም የተፈረደበት ምን በላ ተብሎ ነው፣ በመብል የተፈረደበት። ምን ያድናል መብል ያጠፋል። ለዚህ ነው አባ ጊዮርጊስ ዘጋሥጫ በመጽሐፈ ምሥጢር ላይ በወደቅኩበት ተነሳሁ ይላል። በወደቅኩበት ተነሳሁ የሚለው በመብል ወደቀ፣ በመብል ተነሳ በሴት ወደቀ በሴት ተነሳው ሲል ነው። መብል ጣልን መብል አነሳን። ሴት ጣለችን ሴት አነሳችን። ድንግል ማርያም ናት። በሔዋን ወደቅን፣ በድንግል ማርያም ተነሳን። በእፀ በለስ ፍሬ ወደቅን፣ በእውነተኛ ይቱ ዕፀ ሕይወት ፍሬ በድንግል ማርያም ፍሬ ተነሳን። ስለዚህ መብል ክፋትን እንድናመነጭ የኃጢአትም፣ የዝሙትም፣ የጭፈራም እግዚአብሔርን የመቃውን ሰማይን በጡጫ ምድርን በእርግጫ እያልኩ ያለመጠን ልጥገብ ልጥገብ ማለት ነው። የሚያመጠው አይሁን በሁሉ እንድንለከፍ የሚያደርገው ያለ መጾምና የተቀን የመብላት ጉዳይ ነው። ስለዚህ አባቶቻችን ነቢያት የፈለጉት በጾም ነው። አባታችን ሙሴ ሁላችንም እንደምናውቀው አርባ ቀን አርባ ሌሊት ጾሟል። በኦሪት ዘጸአት ምዕራፍ ሠላሳ ሁለት እንደምናነበው አርባ ቀን አርባ ሌሊት ጾሞ ሴቱ እያበራ ተመልሷል። እግዚአብሔርም ጋር ተገናኝቷል። ሰው ከመብል ሲለይ እግዚአብሔር ጋር ይገናኛል። ሰው የመብል የመብልን ቅንጣት ከሆኑ ባጠፋ ቁጥር የእግዚአብሔር ብርሃን በልቡ እየተሳለበት ይሄዳል እና አባታችን ሙሴ ብርሃን ተስሎበት ተመልሶ እንኳን ከሲና ተራራ ሲወርድ እስራኤል ሙሴ ተገልበ ብለን ፊት ከሊሻስብልልን ያንተን ፊት ማየት አቅቶናል እስኪሉ ድረስ ብርሃኑ አይናቸውን ያንጸባርቃቸው እስከሚመስል ድረስ እስከሚያንጸባርቃቸው የተጨነቁት ለምንድን ነው ብታል ክብር የሚገኘው በጾም ነው። አባታችን ኤልያስም ልክ እንደዚሁ አርባ ቀን በጾም አንዲት አንድ ቀን ከዛች ከመልካምቱ መሶበ ወርቅ ባገኛ ህብስት ያቸው በልቶ አርባ ቀን ጾሞ ወደ ብሄር ህያዋን ተነጥቋል። ሰው ከሞት ይሰወር ዘንድ በሻ ማጾም አለበት። ሲጾምም ሥጋውን ደሙን እየተቀበለ መሆን አለበት። ያች መሶበ ወርቅ የድንግል ማርያም ምሳሌ ናት። ህብስቱ የሥጋውና ደሙ ምሳሌ ነው እና አርባ ቀን ኤልያስ ጽሞታል። በአንደኛ ነገሥት ምዕራፍ አስራ ሰባት ላይ እናገኘዋለን። ይህን ሶስቱ ቀን ደግሞ ጾማለች የጾመችው ጾም ሆሎፎርኒስ የተባለውን የእስራኤል ጠላት አንገቱን ቆርጣ ከእስራኤል ስሌና አስወግዳለች እስራኤል በእረፍት እንዲኖሩ አድርጋለች የሰው ልጅ ክርስቲያን ይህንን ጾመለሊያት የሚባል በሚገባ ሲጾም እንደ ሆሎፎርኒስ በእኛ ላይ በክርስቲያኖች ላይ የሚነሳውን ዲያብሎስ ራሱን መቀጥቀጥ ይቻላል ይሄ ነው አስቴርም ሶስት ቀን ጾማ በአይሁድ ላይ የተበተነውን ደብዳቤ እንዲቀደድ አድርገዋለች። ስለዚህ ሰው በእግዚአብሔር ዘንድ የተመዘገበበት ያ የኃጢአቱ መዝገብ እንዲቀደድለት ስሙን በሕይወት መጽሐፍ እንዲጻፍ ቢፈልግ እችን ጾም ጾመ ነቢያትን ሳይነቅ በጾም ይጠበቅበታል። ነቢያቱን እንደ ጾሙ ጽመው ጌታን እንዲወለድ መወለዱ እንደተጠባበቁ እኛ ጽመን ነቢያቱን ለማክበር ይህን ጾመ ነቢያት የተባለውን እንጾማለን ማለት ነው። በሌላ በኩል ደግሞ ስናየው እራሱ ቱኤል ራሱ አርባ ቀን ሱኖ በባቢሎን ምርኮ የተቃጠሉትን የብሉይ ኪዳን መጻሕፍት ባሉ እያየ መጻሕፍቱን እንዳልተቃጠሉ ትክክ እያየ ጽፏል። ስለዚህ ሰው ጥበብ፣ መንፈሳዊ ጥበብ ስጋ እንዲገለጥለት ቢሻ ይህንን ጾመ ነቢያት፣ ሌሎችን ጾሞች አጾማት ሊጾም ይገባል ማለት ነው። እመቤታችንም እራሱ በምታበራ ብላቴና አምሳል እዚ ራሱ ተይል ተመልክቷታል። አርባ ቀን እየጾመ ወላዲተ አምላክ እንድትገለጥለት ቢፈልግ ሰው

ይሄን ፈልቆ ዘመጻእኩ እሰሮሙ ለኦሪት ነቢያት ኦሪትና ነቢያት እንዲሽር አልመጣሁም ብሎ በማቴዎስ 5:17 ስላስቀመጠልን፣ ስለዚህ የነቢያት ጾም እኛም ደግሞ ይዘን እጾመዋለን። ነቢያት ያልደረሱበት ለመረስ አስበው እንደጾሙ እኛም ደግሞ ስለደረስንበት ልደቱን ለማክበር ተቀድመን ይሄን ጾም እጾማለን። ከህዳር 15 ይጀመራል። ቅዱስ ሲኖዶሳችን እንዳስቀመጠው የህዳር ጾም ምንም ጊዜም የነቢያት ጾም በህዳር 15 ላይ እንዲቀመጥ ታዟል ከዚህ እስር ቅዱስ ሲኖዶሱ ያስቀመጠልን ህግ በተጨማሪ በቤተ ክርስቲያናችን መጽሐፍ በስንክሳሩ መጽሐፍ በህዳር አስራ አምስት ስንክሳር ላይ በብች ዕለት የተከበረ ሰማይት አረፈ ካለ በኋላ የሰማይቱን ስም ጠቅሶ በውጭ እለት የጌታችን የኢየሱስ ክርስቶስ የጌና ጽዮን ጥሩቱ ናት መጀመሪያዋ ናት ብሎ ያስቀምጧል። በውጭ እለት ካለ ህዳር አስራ አምስት ማለት ነው። በልጭነት ጾሙ እንድትጀመር ታዟል ማለት ነው። በአራቱ ዘመናት በአስራ አምስት እንድጀመር አስቀምጧል ቅዱስ ሴኖዶስም፣ ስንክሳራችን የሚያስተምረው ይሄ ነው። አንዷ ቀን ገሀድ ናት። ገሃድ መገለጥ ማለት ነው። መገለጥ የጌታችን ኢየሱስ ክርስቶስን መገለጡን የጥምቀትም መገለጥ ነው፣ ምስጢረ ስላሴ ስለተገለጠ። ልደትም መገለጥ ነው፣ የማይታየ አምላክ በስጋ ስለተገለጠ። ይሁን ለማክበር እንጾማለን። በአንድ በኩል ጋድ ይላል። በፍታ ነገስቱ ጋድ ማለት ለውጥ ማለት ነው። ለምሳሌ ናቡከደነጽር ጋዳ ኦፍ ይለዋል። በወፍ የተለወጠ ሲለው ነው። በትንቢተ ዳንኤል ጋዳ ኦፍ በወፍ የተለወጠ ነው። ልክ እንደዚህ ነው። ጋድ ማለት ለውጥ ማለት ነው። ለምንድን ነው ለበት ረቡዕ ቀን ቢውን የዚያን ቀን ስለሚቀደስ ስለማይጾም፣ ለዚያ ቀን ፋንታ ተቀድመን አንድ ቀን ጋድ እንጾምለታለን ማለት ነው። አርባውን ነቢያት ጾሙት። ሦስቱን አስቴር ይሁዲት፣ ኋላም እመቤታችን ጾመዋለች። አብርሃም ሶርያዊውም ጾሟል። ብዙ አባቶች ጾመውታል። አንዷን ቀን ደግሞ ግሃድ ብለን እንጾማት አለን ማለት ነው። ስለዚህ የኢቲኬ መድኃኒት እንታሰሱ ነቢያት እንታሰሱ ወዱዋ ነቢያት ይቺ መድኃኒት ነቢያት የፈለጓት ናት። ነቢያት በፈለጓት ሃይማኖት ጸንተን ስጋውን ደሞ እንተቀብረን ለዘላለም በዚች በነቢያትና በሐዋርያት በሊቃውንት መሰረት ላይ እንድንጸና የእግዚአብሔር ቸርነት የድንግል ማርያም አማላጅነት የቅዱሳን በረከት በላያችን ላይ ይደርብን። ሰባት ለእግዚአብሔር ነፍሴ ሆይ